አድማጭ ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ህጎች አንጻር ቅቡልነቱ እስከምን ነው በሚል ጉዳይ ላይ እናተኩራለን። በዚህ ጉዳይ ላይ አብረውኝ ቆይታ የሚያደርጉት ዶክተር ደሴ ጥላሁን የአማራ ክልል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር ናቸው። የትምህርት ዝግጅታቸውንም ስናይ ከመጀመሪያ ዲግሪ እስከ ፒኤችዲ ድግሪያቸው በህግ ላይ ያተኮረ ነው። የሶስተኛ ድግሪያቸው ደግሞ ዓለም አቀፍ ህግ ላይ ነው ማለት ነው። ስለዚህ ለዚህ ርዕሰ ጉዳይ ደግሞ ማብራሪያ ይሰጡናል በሚል ነው ያገኘናቸው። ዶክተር ከልብ እናመሰግናለን። መልካም። እስኪ በቅድሚያ የኢትዮጵያ የባህር በር ጥያቄ ከቅቡልነት አንጻር ከዚህ በፊት የኢትዮጵያን የባህር በር ጥያቄ ማንሳት ብዙም የተለመደ አልነበረም። አሁን ላይ የህዝብ አጀንዳ እየሆነ መጥቷል እና ምን ያህል ተገቢ ነው ይላሉ? እጅግ አድርጌ አመሰግናለሁ እኔም አብዮት በዚህ በጣም ጠቃሚ በሆነ የብሔራዊ ጥቅም ጉዳይ ላይ የባህር በርን በሚመለከት ሀሳቤን እንድሰጥ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። እንዳልከው ባለፉት 30 ዓመታት በተለይ ኢትዮጵያ በሴራ ፖለቲካ ምክንያት ከባህር በር እንድትገለል ከተደረገች ጊዜ ጀምሮ ጉዳዩ የሚመለከታቸው ሀገራቸውን የሚወዱ የሚያፈቅሩ፣ የዘርፉ ምሁራን፣ የህብረተሰብ ክፍሎች በተለያየ መንገድ ጥያቄውን ሲያነሱ እንደነበረ ይታወቃል። ሆኖም ግን በመንግስት ደረጃ ይሄ ጉዳይ እንዳይነሳ የፖለቲካ ስፔሱን በማጥበብ ይከላከል የነበረ ስርዓት የነበረ በመሆኑ ምክንያት ይሄ ጉዳይ እንደተባለው በሰፊው የህዝብ ዲስኮርስ ሳይደረግበት ቆይቷል። ይሄ በእውነቱ በጣም ታሪካዊ ስህተት ነው ብዬ አስባለሁ። በዛ ደረጃ እንዲህ አይነት የብሔራዊ ጥቅም ጉዳይ ትኩረት አግኝቶ እንዳይነሳ ማድረግ ከመንግስት የሚጠበቅ አልነበረም። በአንድም ይሁን በሌላ መንገድ በዚህ ስርዓት ውስጥ ያለፍን ሰዎች አሁን ላይ ወደ ትክክለኛው መስመር ስንመጣ ይህንን ጉዳይ ሙያዊ በሆነ መንገድ ትንታኔ በመስጠት ማህበረሰቡ እንዲገነዘበው በማድረግ እና በአለም የፍትህ አደባባይ የኢትዮጵያ የባህር በር የመጠቀም መብት ተሰሚነት እንዲያገኝ ማድረግ በጣም ተገቢ ነው ብዬ አስባለሁ። ሁለተኛ አድማጭ ተመልካቾቻችን አብሮ አያይዞ ማየት ያለባቸው ብዬ የማስበው እንደሚታወቀው አሁን ላይ በሀገራችን በህዝባችን የሚነሱ የተለያዩ ጥያቄዎች አሉ። እውነት ነው መዋቅራዊ ህዝባዊ ጥያቄዎች አሉ ምላሽ ማግኘት ያለባቸው። ሆኖም ግን ደግሞ የባህር በር ጉዳይም በተመሳሳይ ከምናነሳቸው የተለያዩ መዋቅራዊ ጥያቄዎች ባልተናነሰ ሁኔታ የኢትዮጵያን ብሔራዊ ጥቅም ጠንካራ ሀገር እንዲኖረን ከሚሻ ማንኛውም ዜጋ ኢኳሊ የሚነሳ ጉዳይ በመሆኑ እኔም እንደማስታውሰው በቅርቡ በተካሄደው የሀገራዊ ብሔራዊ ምክክር አጀንዳ ላይ የታም ወቅት ህዝባችን የባህር በር ጉዳይን እንዳንድ ትልቅ መሰረታዊ ጉዳይ ሲያነሳ የታዘብኩም በመሆኑ ምክንያት ይህን ጉዳይ ማንሳት በጣም ተገቢ ነው የሚል መነሻ አለኝ። ይህን ብዬ በአጠቃላይ የጥያቄው አንባብነት አሁን እንዴት ነው የሚታየው የሚለውን በተመለከተ በጣም ብዙ መሰረታዊ ምክንያቶችን በማንሳት የጥያቄውን አግባብነት በአመክንዮ ማስረዳት ይቻላል። በአንድ በኩል ኢትዮጵያ ለዘመናት በታሪኳ የባህር በር ባለቤት የነበረች አገር መሆኗ ነው። ያለፉት ሶስት አስርት ዓመታት ትክክለኛ ባልሆነ የሴራ ፖለቲካ ምክንያት ከባህር በር እንድትርቅ መደረጓ ካልሆነ በስተቀር በታሪክም ለዘመናት እንደ መንግስት እንደ አገረ መንግስት በቆየችባቸው ጊዜ ሁሉ የቀይ ባህር ቀጠና ባለቤት እና ተዋናኝ ሆና የቆየች መሆኗ አንደኛው ምክንያት ነው። ሁለተኛው ከጂኦ ፖለቲካም አንጻር ይሄው ሴራ ፖለቲካ እንኳን ታክሎበት ከቀይ ባህር ርቃ ያራቀች ሀገር ነች። ያየው የመጨረሻውን በሬድሲ በኩል ባሰብ ያለውን ቀጠና እንኳን ብታየው ከ50 እስከ 60 ኪሎ ሜትር የማይርቅ ርቀት ላይ ሴራም ተጨምሮበት ጂኦፖለቲካሊ በጣም ቅርብና ባለቤት የሆነች ሀገር መሆኗን ስታይ ጥያቄው ምን ያክል አግባብነት ያለው ቅቡልነት ያለው መውሰድ ትችላለ። ሶስተኛ ከኢኮኖሚ ምክንያቶች አኳያ አሁን ላይ የኢትዮጵያ ኢኮኖሚ በጣም ግዙፍ እየሆነ ነው። የህዝብ ቁጥሯ በጣም ከፍተኛ ነው። በሴራ ፖለቲካ ምክንያት የባሕር በር ባለቤትነትን በማጣቷ በወደብ ኪራይ የምታወጣው ገንዘብ በየጊዜው በሚሊዮን ዶላሮች የሚቆጠር መሆኑ እና ደግሞ አሁን ኦልሞስት ሴራውን እያሸነፈች የመጣች ሀገር መሆኗም አብሮ መታየት መቻል አለበት። ለምሳሌ ይህ ሁሉ ሴራ ለምንድን ነው ይደረግ የነበረው ካልክ ኢትዮጵያ የአባይ ወንዝን በአግባቡ ዩትላይዝ እንዳታደርግ እንዳትጠቀም ደካማ ሀገር እንድትሆን ታስቦ ነበር። ይህ የሚሰራው አሁን ላይ አባይ ላይ እንግዲህ ህዳሴ ግድብን ገንብተን ሜጋ ኤሌክትሪክ ፓወር ማመንጨት የጀመረች ሀገር ነች። ሴራውንም እየበጠስን እየወጣን ያለን በመሆኑ ምክንያት ከዚህ በኋላ ይሄን ሀገር ደካማ ሀገር ማድረግም አይቻልም። ከዛ በተጨማሪ ይሄ ኤሌክትሪክ ፓወር አቅማችን ወደ ተለያዩ የቀጠናው ሀገራት ኮኔክት መደረግ ስላለበት ይሄ የባህር በርን ጥያቄ በጣም ከፍተኛ ሁኔታ ዲማንድ የሚያደርግ ነው። ከዛ በተጨማሪ ደግሞ የባህር በሩን ያጣንበትን መንገድ ሲወሰድ ኢትዮጵያ ሌጂቲሜትሊ የነበራትን ዓለም አቀፍ የህግ መብት በሚጥሱ በጣም በርካታ ምክንያቶች የታጣ በመሆኑ በታሪክም በህግም በጂኦፖለቲክስም በኢኮኖሚክስም ሁኔታ ከዚህ በፊት የነበረውን የመንግስት ስርዓታዊ ስህተት በማረም አሁን እንደ መንግስት የኢትዮጵያን የባህር በር ጥያቄ ፎርፍሮንት አድርጎ ማቅረብ በጣም ተገቢነት አለው። በየትኛውም አደባባይ ይዘብት ቀርብ የምታሳምነው የማታፍርበት ጥያቄ ስለሆነ በጣም ቴነብል ነው፣ አግባብነት አለው የሚል ሀሳብ አለኝ። ጥሩ ዓለም አቀፍ የባህር የውሃ ህጎች ይህን ጉዳይ እንዴት ይደግፉታል? ከህጎች አንጻርስ እንዴት ነው ቅቡልነቱ የሚገለጸው? መልካም፣ ከዓለም አቀፍ ህግ አኳያ እዚ ጋር በጥንቃቄ መታየት መቻል ያለበት የባህር በርን በተመለከተ እኛ የሶቨሪን ራይት ኦፍ ስቴትስ ቱ አክሰስ ቱ ደሲ እንለዋለን። የባህር በርን የማግኘት ሉዓላዊ መብት በዓለም አቀፍ ህግ ፊት ሁለት አይነት መልክ ያለው ነው። ሁለት አይነት መልክ ያለው ነው። አንደኛው የባህር በር ባለቤት ሀገሮች ወይም ደግሞ ኮስታል ስቴትስ የምንላቸው በዓለም አቀፍ ህግ መሰረት ኢንጆይ የሚያደርጓቸው የሚጠቀሟቸው መብቶች ምንድን ናቸው የሚለውን የሚያይበት ነው ሁለተኛው ደግሞ የባህር በር የሌላቸው አገሮች የባህር በር ያላቸውን አገሮች ኤግዚት ወይም ወደብ ተጠቅመው መብቶቻቸው እንዴት ኤክሰርሳይዝ ያደርጋሉ ነው ከዚህ አንጻር የኢትዮጵያ ነባራዊ ሁኔታ በሁለቱም ነው መታየት መቻል ያለበት ቅድም እንዳልኩ አንደኛው ኢትዮጵያ ሌጂቲሜትሊ የባህር በር ባለቤት የነበረች ሀገር ነች የተለያዩ የዓለም አቀፍ ህግ ጥሰቶች ተፈጽመውባት እና ሴራ ተጨምሮበት ነው መብቷን ያጣችው። ስለዚህ የኢትዮጵያ የባህር በር ጥያቄ ስንል ማተር ኦፍ ሪጌይኒንግ ያጣችውን የባህር በር ባለቤትነት ጥያቄ እንደገና የማግኘት ኤለመንት ያለው ነው ማለት ነው። ስለዚህ ይህንም በተመለከተ የኢትዮጵያን መብት ሊያስከብሩ የሚችሉ የሚደግፉ በርካታ ዝርዝር የዓለም አቀፍ ህግ ድንጋጌዎች ያሉ ስለሆነ ከነበረን ታሪክ ጋር በማስተሳሰር ይህንን ዲፕሎማቲካሊ ወደ አለም አደባባይ በማቅረብ ይህንን መብት የመጎናጸፍ ነው አንደኛው። ሁለተኛው ደግሞ ቅድም እንዳልኩ ነው፣ የኢትዮጵያ በጣም ግዙፍ ሀገር ነው፣ ግዙፍ ኢኮኖሚ እየገነባ ያለ ነው፣ እያደገ የሚሄድ አገር ነው። ሶ የባህር ባለቤትነቷን እንኳን ብታስመልስ ኦኬ፣ በእነዚህ ወደቦች ብቻ ተጠቅማ አደለም ኢኮኖሚዋን ማንቀሳቀስ የምትችለው፣ ከጎረቤት ሀገሮች ጋር ወደቦቹን በጋራ የመጠቀም አካሄድንም ኢኳሊ መጠቀም መቻል አለባት ማለት ነው እና በ1982 እንደ ኢሮፒያን አቆጣጠር የጸደቀው የዩናይትድ ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ ወይም ደግሞ የዓለም አቀፍ የባህር ሕግ እነዚህን ሁለት ጉዳዮች ነው ኢንተርቴይን የሚያደርገውና ብዙ ጊዜ ወይም ደግሞ ሚስቴክሊ ማለት ይቻላል የኢትዮጵያ የባህር በር ጉዳይ ከዓለም አቀፍ ሕግ አንጻር እንዴት ይታያል ሲባል ጠብብ ባለ መንገድ የባህር በር የሌላቸው ሀገሮች ይህንን መብት ከመጠቀም አኳያ ማብራሪያ የሚሰጡ አንዳንድ እንትኖችን እንታያለ አይ ቲንክ ይሄ አንደኛው አንደኛው አስፔክት ብቻ ነው። ራዘር በጣም ትልቁ አስፔክት ብዬ የማስበው እኔ ከ1980ዎቹ መጀመሪያ ዓመታት ጀምሮ በተለይ የኤርትራ አገር መሆን ጋር ተከትሎ የተሰሩ ስህተቶችን ብለን በዝርዝር ብታይ ወደፊት በደንብ መገለጽ አለባቸው ብዬ ነው የማስበው። በርካታ የዓለም አቀፍ ግጥሰሶች እየተካሄዱባቸው ናቸው ክርክር ሊካሄድባቸው የሚገቡ በዛን ወቅት ውክልና የሌላቸው አካላት የብሔራዊ ጥቅምን የሚያክል ትልቅ ጉዳይ አሳልፎ የሚሰጡ ስህተቶች የተፈጸሙበት ስለሆነ ይህንን እንደገና በዓለም አቀፍ ሕግ መሰረት በዓለም አደባባይ ሕግን መሰረት አድርጎ ሰላማዊ በሆነ መንገድ በመሞገት የኢትዮጵያን የባህር በር ባለቤትነት ጉዳይ ማስመለስ ይቻላል ተብሎ ነው የሚታመነውና ሁለት ፐርስፔክቲቮቹን ማየት በጣም ጠቃሚ ነው ለማለት ነው ከሕግ አንጻር መልካም፣ እንደው ከዚህ አንጻር ኢትዮጵያ በተለይ በቀጣናው ያላት ተሰሚነት ያላት በተለይ በሰላምና መረጋጋት ዘርፍ ያላት ተሳትፎም ከዲፕሎማሲም አንጻር ተሰሚነቷ ከፍ እያለ መምጣት ይታወቃልና፣ በተለይ ከዲፕሎማሲው ረገድ ይሄ የባህር በር የማግኘት እንትኗን የዲፕሎማሲ አቅሟን በማሳደግ በኩልስ ምን ያህል ጠቃሚ ነው? የዲፕሎማሲ ሂደቷስ ምን ይመስላል የሚለውን የምንየው እውነት ነው እንግዲህ ዲፕሎማሲን በተመለከተ ባለፉት 30 ዓመታት ስንከተል የነበረው በጣም የተሳሳተ ሁኔታ የውጭ ጉዳይ ፖሊሲዎችም ላይ ሲንጸባረቁ ስለነበረ የወደብን ጉዳይ እንዴት ኢንተርቴይን እንደሚያደርጉት የሚታወቅ ነው፣ እንዴት ሲደረግ እንደነበረ። አይ ቲንክ እሱ በጣም አውቶማቲካሊ መታረም የነበረበት ነው ብዬ አስባለሁኝ። ምክንያቱም የወደብን ኢኮኖሚክ አድቫንቴጅ፣ ኢኮኖሚያዊ ጥቅም፣ ብሔራዊ ጥቅም በጣም አቃሎ የሚያቀርብ አይነት የነበረ ነው። ይሄ ከሳይንስም ከዓለም አቀፍ ሕግም የተፋታ እይታ ነበር ብሎ መውሰድ ይቻላል። አሁን ላይ በውጭ ግንኙነት ፖሊሲም ረገድ የባሕር በርን በተመለከተ ፓራዳይም ሽፍት የተካሄደበት ነው ብዬ መውሰድ እችላለሁ። ፐርሰናሊ ባለኝ አፕሪሺዬሽን የመጀመሪያው ኢትዮጵያ የባሕር በር ያስፈልጋታል። የባሕር በር መብቶቿን በሴራ ነው ያጣችው። ስለዚህ ዓለም አቀፍ ሕግ ይደግፈናል፣ ኢንተርናሽናል ኮሚኒቲው ይደግፈናል። ይህንን ማስረዳት እንችላለን በሰጥቶ መቀበል መርህ ይህን ማምጣት ይቻላል ብሎ አጀንዳ ማድረግ በራሱ ይሄ መሰረታዊ የሆነ የውጭ ግንኙነት ፖሊሲ ሽፍት ነው ብሎ መውሰድ ይቻላል። ከዛ አንጻር የተጀመሩ አንዳንድ ስራዎችን ፐርሰናሊ በማይበት ጊዜ በሚገመግምበት ጊዜ ኢትዮጵያውያን አሁን ኦልሞስት የነቁበት ኢራ ነው ብሎ መውሰድ ይቻላል፣ ዘመን ነው ብሎ መውሰድ ይቻላል። የተታለሉበትን ትልቅ የሆነውን ብሔራዊ ጥቅም ባልባሌ ሁኔታ አሳልፈው የሰጡበት ጊዜ በጸጸት ተመልሰው የሚያዩበት መንገድ ተፈጥሯል። ምንም ይህን ሀሳብ ካለማንሳት አሁን ላይ ወደ አጀንዳነት ወደ መምጣት ተሸጋግሯል። በተለያዩ ትልልቅ መድረኮች ላይም አጀንዳው ከፍ ብሎ የተነሳበት ሁኔታ ተፈጥሯል። የአገራት ሪያክሽን ምንድን ነው? ኦኬ የዲፕሎማሲው እንዴት ነው ውጤት እያመጣ ያለው ብለህ ለመገምገም የሀገራትን ሪያክሽን መውሰድ ትችላለህ። እንግዲህ በቅኝ ግዛት ጊዜ በጣም በሚገርም ሁኔታ በቅኝ ግዛት ዘመን እንኳን በተለይ በ1952 ቅድም ሳነሳልህ እንደነበረው የተባበሩት መንግስታት ድርጅት የኢትዮጵያን የባህር በር ጥያቄ ግምት ውስጥ በማስገባት የወሰናቸው ውሳኔዎች በቅኝ ግዛት ዘመን እንኳን ያላጣነው መብት ነው። ኦኬ እኛ በጣም በሴራ ጥቅማችን እናሳልፈን እየሰጠነው ማለት ነው። ትልልቅ አገሮች አሁን ላይ ለዚህ ጥያቄ ድጋፍ እየሰጡ ያሉበት ሁኔታ አለ። ኢትዮጵያ የባህር በር አያስፈልጋትም የሚል አንድም ሀገር አታይም። ነገር ግን ይህንን ጉዳይ እንዴት ነው ማስፈጸም ያለብን ወደሚል ነው እየመጣ ያለው። ከዛ በተጨማሪ በቅርቡ እንኳን ጣና ፎረም ላይ አንዱ ተነስቶ የነበረው ጉዳይ ይሄ ነው፣ የባህር በር ጉዳይ ነው። ሶ ሪያክሽኑ ፖዚቲቭ ነው፣ ይሄ ነው ያለው። ዓለም አቀፍ ተቋማት፣ ትልልቅ ተጽዕኖ ፈጣሪ ሀገሮች የሚያደርጉትን እንቅስቃሴ ማየት ትችላለህ። ለምሳሌ ቱርክ ባለፈው ጊዜ ከሶማሊላንድ ጋር በተገናኘ የተነሳውን የወደብ ጥያቄ በተነሳ ለማሸማገል የሄደችበትን ርቀት በምታይበት ጊዜ ኢትዮጵያ የባህር በር ያስፈልጋታል የሚል አንድም ተያዙ መሆኑን ትወስዳለህ። እነ ፈረንሳይ እንዲህ አይነት አቋም እየያዙ እንደሆነ ማየት ትችላለህ። ዩናይትድ ስቴትስ እንደዚሁ አይነት አቋም አላቸው። ራሽያ፣ ቻይና ኢትዮጵያ ትልቅ አገር ነው፣ የቀይ ባህር ቀጠና ባለቤት አገር ነው፣ ወደዚህ መመለስ መቻል አለበት የሚሉ በጣም ፖዚቲቭ የሆኑ እይታዎች እያደጉ የመጡበት ሁኔታ ነው ያለው ይህንን ከማህበረሰባችን ጋር በማስተሳሰር ክሪቲካሊ አንድ ትልቅ የፕራዮሪቲ አጀንዳ አድርጎ ማስኬድ በጣም ጠቃሚ ይሆናል። የብሔራዊ ጥቅም ጉዳይ ነው። የዜግነት ጉዳይ ነው። ኃላፊነት የሚሰማው መንግስት ጉዳይ ነው። ይህንን ወደ ጎን ትቶ ኢትዮጵያን አበልጽጋለሁ ማለት አይቻልም። መነሻ ላይ እንዳነሳውል ያለፍናቸው በጣም ትልልቅ ስህተቶች አሉ። ለምሳሌ ወደብ ያላቸው ሀገራት እና ወደብ የሌላቸው ሀገራት የኢኮኖሚክ ብልጽግናቸው እኩል የሚራመድ አይሆንም። ለምሳሌ ከዚህ አንጻር በጣም ቢዘከሩ ተደጋግሞ ቢነሱ ወደው ዶክተር ያዕቆብ ኃይለማርያምን ማንሳት ትችላለን። አሰቤ ማናት ብለው በጻፉት መጽሐፍ ላይ በዝርዝር አስቀምጠዋል። እኩል ሁኔታዎች ኑረው ልማትን ብትሰራ ወደብ የሌለው ሀገር ወደብ ካለው ሀገር በ12 ዓመት ወደኋላ የሚጎተት መሆኑን በግልጽ አሳይተዋል። ወደብ አልባነት ፎሬን ዳይሬክት ኢንቨስትመንትን ከ30 እስከ 40 ፐርሰንት ዲስከሬጅ ያደርጋል። እንዲህ አይነት በነፊቶችን የሚያሳጣ ጉዳይ ስለሆነ በሴራ ደግሞ ስታጣው የበለጠ የእግር እሳት ነው የሚሆነው እና ይህንን ጉዳይ ዲፕሎማቲካሊ በሰለጠነ መንገድ ኢትዮጵያ የዓለም አቀፉ ማህበረሰብ መስራች ነች፣ አይደለም የሊግ ኦፍ ኔሽን መስራች ነች። የተባበሩት መንግስታት ድርጅትም እንደገና በ1945 ሲመሰረት ባለቤት ነች። ስለዚህ ዋና ዋናዎቹ የዓለም አቀፍ ህግ ገዢ ሁኔታዎች ባለቤትም ስለሆነች በአለም አደባባይ ፍትህ ጥያቄ ስታቀርብ የዓለም አቀፉ ማህበረሰብ ፖዚቲቭሊ አይቶ ማስተናገድም አለበት ብዬ አስባለሁ። ትሬንዶች አሉ። ይህንን በተመለከተ አሁን ላይ አዳዲስ ትሬንዶች በስህተት እንደኛ ወደብ አልባ የሆኑ ብቻ ሳይሆን ሌጂቲሜትሊ ወደብ ያልነበራቸው ሀገሮች አሁን ላይ በአለም አቀፍ ህግ በተለያየ ሴናሪዮ ወደብ የሚያገኙበት ሁኔታም እየተፈጠረ የመጣበት ሁኔታ አለ። ሶ እኛ ከዚህ ኤክሴፕሽን ልንሆን አንችልም። ሶ ሴራውን እያሸነፍን እየወጣን ያለንበት ሁኔታ ስለሆነ ይህንን አገር ከዚህ በላይ ማዳከም ከዚህ በላይ በሴራ ማስቀጠል ትልቅ የሆነውን ህዝብ ማደሄት ለዘመናት የሚጠቅም ነው ብዬ አላስብም እና ተቀባይነቱ እየቀነሰ የመጣ ተጽዕኖ እየቀነሰ የመጣ ነው የሚሆነው ትልቁን ፈተና ተሻግረነዋል በእኔ እምነት ከሴራዎች ሁሉ ትልቁ ነገር አባይ እንዳንጠቀም መከልከል ነው የነበረው አሁን አባይን ገድበናል መጠቀም ችለናል ከዚህ በኋላ ያሉት በሙሉ ከዚህ ትልቅ ፈተና ያነሱ መሆናቸው አይቀርም ሰው እነዚህ እንሻገራቸዋለን ብዬ ነው ማምነው መልካም እንግዲህ የባሕር በር ለረጅም ዓመታት ታፍኖ የቆየ ጉዳይ ነበረ። በአጭር ጊዜ ውስጥ ተነስቶ አሁን ወደ አጀንዳነት ከፍ ብሏል። የህዝብ መነጋገሪያ መሆን ችሏል። መንግስት የዲፕሎማሲ እንቅስቃሴዎችን እያደረገ ይገኛል። ከመንግስት ዲፕሎማሲ ጎን ለጎን ደግሞ የዜጋ ዲፕሎማሲ የሚያስፈልጋል እና በተለይም በህጉ ዘርፍ ያሉ አካላት ተቋማት ይኖራሉ፣ ግለሰቦች ይኖራሉ። ምን አይነት ተሳትፎ ማድረግ አለባቸው ለዚህ ውጤታማነት? እውነት ነው። የመጀመሪያው ቅድም እንዳነሳውልህ ይሄ ዘመን ይሄ እውነት ለመናገር የኢትዮጵያን ሌጂቲሜት ኢንትረስት ለማስጠበቅ ግንባር ቀደም መሆን ካለብን የህግ ባለሙያዎች የፖለቲካል ሳይንስ ምሁራን ግንባር ቀደም ሆነው የኢትዮጵያን ብሔራዊ ጥቅም ሂስቶሪክሊ ለማስከበር በሰለጠነ መንገድ ትግል ማድረግ ያለባቸው ወቅት ነው ብዬ አስባለሁ። ስለዚህ ከዚህ አንጻር የህግ ባለሙያዎቹ የመጀመሪያ የሚጠበቅባቸው ነገር ኖሌጅ ዲሰሚኔሽን ነው። የሚያውቁትን የሚረዱትን አግባብነት ያለውን ነገር ህዝብ እንዲረዳው እንዲያውቀው ማድረግ፣ በጥናትና ምርምር ማዳበር፣ ኤክስፔሪየንሶችን መቀመር፣ የተለያዩ ህትመቶችን ማሳተም፣ እንዲህ አይነት ህጋዊ ማብራሪያዎችን መስጠት ያስፈልጋል። ሰው አንዱ በዚህ ደረጃ ልታየው ይችላለ። ሁለተኛ ከህዝብ አንጻር ኢንተርናል ኮሂዥንን ማጠናከር ያስፈልጋል። ውስጣዊ አንድነትን ማጠናከር ያስፈልጋል። ያው የተደበቀ ነገር ስላልሆነ ኢንተርነሊ መመለስ ያለባቸው ፋቲግስ አሉ። እነዚህን ጊዜ ሳይሰጡ ለዚህ ለምናነሳው ትልቅ የብሔራዊ ጥቅም አጀንዳ ተጨማሪ አቅም እንዲሆነን በፍጥነት መቋጨት ምላሽ መስጠት ያስፈልጋል። ሶ ህዝቡም በእርግጠኝነት የኢትዮጵያ ህዝብ እውነት ለመናገር ባለፉት ጊዜያት ታፍኖም እንኳ የባህር በርን ጉዳይ የሚያነሳው እንደነበር ይታወቃል። ቅድም አንስቼ ላለሁ በተለያየ የፖለቲካ አቋም ውስጥም የነበሩ እንደው ሌላው ቀርቶ ህወሀት ውስጥ እንኳን የነበሩ አንዳንድ ሰዎች የባህር በርን ጉዳይ በተመለከተ ትልልቅ ጽሁፎችን ጽፈው ስህተታቸውን አርመው ወደ ትክክለኛው ጎዳና መጥተው ሲያብራሩ፣ ሲጽፉ አይተናል። በዚህ ደረጃ በዛ መንገድ መታየት መቻል አለበት። መንግስት አሁን የያዘውን አቋም አጠናክሮ መቀጠል ይገባል ብዬ አስባለሁ። በዓለም አቀፍ ህግ መሰረት በባለቤትነት ልናገኝ የሚገባውን የባህር በር ጥያቄ እንደገና ማስመለስ አንድ ነገር ነው። ከዛ በተጨማሪ የወደብ አማራጮችን ማስፋት በጣም ጠቃሚ ነገር ነው። ከዛ ውጭ በቀጠናው አሁን ኮንቴምፖራሪ እየታዩ ያሉ ሪጂናል ኢንቴግሬሽንስ ኢሹዎች አሉ። በአፍሪካ ህብረት ደረጃ የሚወሰዱ አቋሞች አሉ። እነኚህ ሁሉ አንድ ላይ በማጠናከር ይህን ሂስቶሪክ የሆነ የባህር በር የመጠቀም መብት ቅድም ባልኩ በሁለቱም ፐርስፔክቲቭ ባለቤትነትን ሪጌን ማድረግ፣ ንድ ሴም ታይም ደግሞ የጎረቤት ሀገራትን ወደብ በጊቭ ኤንድ ቴክ ፕሪንስፕል እና ደግሞ ዋስትና ባለው ውል እና ዓለም አቀፍ ህጎችን መሰረት በማድረግ በመጠቀም ኢትዮጵያን ጠንካራ ሀገር ማድረግ አገረ መንግስቷ የጸና ማድረግ፣ የቀሩ ጥያቄዎችን ፈጥኖ በማጠናቀቅ የተረጋጋ አገረ መንግስት ማቆም ከሁላችንም ይጠበቃል ብዬ አስባለሁ። መልካም እርሶም የሚመሩት ተቋም በተለይ የአማራ ክልል የፍትህና የህግ ኢንስቲትዩት አንዱ ነውና በተለይ ምርምሮችን በማድረግ በዘርፉ ግብዓቶችን ለመንግስት የፖሊሲም ግብዓትን በመሆን በኩል የራሱ ሚና አለውና በዚህ ዘርፍ ከምሁራንም በተለይ ከህግ ምሁራንም የሚጠበቅ ነገር አለና በዚህ ላይ ምን ይጠበቃል የሚለውንም እናንሳለን እውነት ነው በጣም በጣም ትክክል ነው የአማራ ብሔራዊ ክልላዊ መንግስት የፍትህና የህግ ኢንስቲትዩት በክልሉ ምክር ቤት ሲደራጅ አንዱ የፍትህና የህግ የልቀት ማዕከል እንዲሆን ታስቦ ነው። ስለዚህ በጥናትና ምርምር ዘርፍ በህግ ጥናትና ምርምር ዘርፍ ሰፊ ስራዎችን እንዲሰራ ይጠበቃል። ስለዚህ አሁን ለምናነሳው ለሀገራችን ህዝቦች በጣም ጠቃሚ የሆነ የብሔራዊ ጥቅም ጉዳይ የባህር በር ጉዳይን በተመለከተ ሌሎች ተያዥ ጉዳዮች በግንባር ቀደምነት አጀንዳ በማድረግ እንዲህ አይነት ማብራሪያዎችን በመስጠት ሌሎች ባለድርሻ አካላትን ኢቭን በማስተባበር ለምሳሌ ፓርትነርሽፕ ላይ እንሰራለን። እኛ የህግ ትምህርት ቤቶች ላይ አቻ ተቋማት ላይ ዓለም አቀፍ ተቋማት አካባቢ ሪቻውት ለማድረግ ጥረት እናደርጋለን። ሶ ይሄ አቅም እንዲህ አይነት በጣም መሰረታዊ የሆኑ የህዝብ ጥቅምን የሚመለከቱ ጉዳዮች ሰፊ ትኩረት አግኝተው ውይይት እንዲካሄድባቸው፣ ህዝብ እንዲገነዘባቸው፣ ጥናትና ምርምር እንዲካሄድባቸው ማድረግ ኃላፊነት አለብንና ይህን ለማድረግ ደግሞ አሁን በተጀመረው መልኩ አጠናክረን እንወጣለን ብዬ አስባል። መልካም እንደው እንደ ማጠቃለያ እናንሰውና አሁን የኢትዮጵያ የባሕር በር የማግኘት ጉዳይ በብዙ ጊዜ በሰፊው እየተነሳ ያለ ጉዳይ ነው። ከማንሳትም ሀሳቡን ከማንሸራሸርም ባለፈው ወደ ተግባራዊነቱ እንዲመጣና ውጤታማ እንዲሆን በተለይ አሁን የሚነሱ ሀሳቦች አሉ። ይሄ ጉዳይ የህዝብ ጉዳይ እንደሆነ የብሔራዊ ጥቅም ጉዳይ እንደሆነና ሀገርንም የሚያሻገር ከመሆኑ አንጻር የሚያስተላልፉት መልእክት ለማንኛውም ዜጋ ሊሆን ይችላል። መነሻዬ ላይ አቅርቤዋለሁኝ። በጣም ትልቅ ነገር ነው፣ ትልቅ ጉዳይ ነው። የባህር በር ጉዳይ በኢኮኖሚም በጂኦ ፖለቲክም ተሰሚነት እንዲኖረን ለማድረግ የኢትዮጵያ ታሪክ የሚያሳየው ይሄ ነው። የኢትዮጵያ መንግሥታት የባህር በር ጥያቄዎችን ለማስከበር አኩሪ መስዋዕትነት እየከፈሉ ህዝባቸውን ከጎን አድርገው የባህር በር ባለቤቱ ነው በቀጠሉባቸው የታሪክ ዓመታት ውስጥ ጠንካራ ኢትዮጵያ ነበረች ነው በተቃራኒው ግን ያለፉት ሰላሳ ዓመታት ታሪክ የተለየ ነው። ከሁሉም የዓለም መንግስታት ታሪክም የኢትዮጵያ ታሪክም የባህር በር ጥቅምን በተጻራሪ በመቆም ረገድ ያለፉት ሶስት አስርት ዓመታት በጣም የሚያስወቅስ ነው። ሶ አይ ቲንክ ይሄ ታሪክ መለወጥ መቻል አለበት። አሁን ይሄ ሲዝን ይሄ ኢራ እየመጣ ያለ ይመስለኛል። ስለዚህ ይሄ ዝም ብሎ ለማስመሰል የምንናገረው መሆን የለበትም ለፖለቲካ ግብአት የምንናገረው መሆን መቻል የለበትም። የኢትዮጵያ ሕዝብ በጣም ትልቅ አገር ትልቅ ሕዝብ ነው። ከመቶ ሰላሳ ሚሊዮን ሕዝብ በላይ ያለው አገር ነው። የቀጠናው ባለቤት የነበረ የነበረና አሁንም በቅርብ ቀጠናው ላይ ሚና እየተጫወተ ያለ አገር ስለሆነ በተጽዕኖ በሴራ ኢትዮጵያን የማጥፋት የማዳከም አላማ የነበራቸው የተለያዩ ኃይሎች ያደረጉትን ሴራ አሁን እያሸነፍን ቅድም እንዳልኩ ህዳሴን ታሪክ ማድረግ ተችሏል። ገድበን መጠቀም ችለናል። ይሄ የማይቻል የሚመስል ነገር ሆኗል። ሌሎቹ ከዚህ በታች ናቸው ብዬ ስለማስብ፣ ኢትዮጵያውያን ለእንዲህ አይነት ጥያቄ ቀና አመለካከት እንዳላቸው አውቃለሁ፣ እረዳለሁኝ እንደዛ። ስለዚህ ውስጣዊ ችግሮቻችን በፍጥነት ፈተን ለዚህ ትልቅ አጀንዳ በጋራ መቆም አለብን ብያስባል። መልካም። ዶክተር ደሴ ጥላሁን የአማራ ክልል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር እዚህ ድረስ ተገኝተው ሀሳቦትን ስለሰጡን በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ከዶክተር ደሴ ጥላሁን ጋር በኢትዮጵያ የባህር በር ጥያቄና ህጋዊ ቅቡልነት ጉዳይ ላይ ያተኮረ ቆይታ አደረግን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።